ጤና ይስጥልኝ ስሜ ቀሲስ ዳዊት አበበ ይባላል በምን ሁኔታ ነው የሚያገለግሉት በለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ለሃያ አንድ አመታት አገልግያለሁ አገልግሎቴም ከሰንበት ትምህርት ቤት አባልነት በመጀመር እስከ ሰንበት ትምህርት ቤት ሊቀመንበር ከ ሁለት ሺህ አመተ ምህረት ጀምሮ ደግሞ በድቁና ከ ሁለት ሺህ ሶስት አመተ ምህረት ደግሞ እስካሁን እንደ ፈረንጆች አቆጣጠር እስከ ሁለት ሺህ አስራ ሶስት ድረስ በክህነት በቄስ ደረጃ በተጨማሪ በሰበካ አስተዳደር ጉባኤ አባልነት፣ በሰላም ኮሚቴዎች፣ በሽምግልና ስራዎች በህንፃ ግዢ ስራዎች ላይ በሰፋ ያለ አገልግሎትን አበርክቻለሁ። የማስታውሰውም የኢትዮጵያን ሚሌኒየም ሲከበር ትራፋልጋር ስኩዌር ዝግጅት ላይ በመሪነት ነት ሀገራችንን ሚሌኒየሙን ስታከብር ብዙ ሚና ተጫውተዋል። ቤተክርስቲያናችን እንግዲህ የታወቀችው እንደዚህ አይነት ስራዎች ነው። ክርስትናን በማስተማሩ እንደ አምባሳደር ደግሞ ኢትዮጵያዊነታችንን በማስተዋወቅ ነው። አሁን ግን እርስ በእርሳችን ተጋጭተን ቤተ ክርስቲያናችን ተዘግታለች እና በዛሬው ወደ ደብረዘይት ነ እርስዎ ዘቆሞ ውጭ በማስተማሩ ምን ይሰማዎታል? ከዚህም ከታሪክ ጋር በማጣቀስ እንደው ሊያስተምሩን ሊነግሩ እና ሊያጽናኑን የሚችሉ ነገሮች ጋሉ። ልክ ነው። በመሰረቱ ኢትዮጵያዊ መልኩ ሃይማኖቱ ነው። ለምሳሌ ከመጽሐፍ ቅዱስ ታሪካችን በብሉይ ኪዳን ውስጥ የኢትዮጵያዊው አቤሜሌክ ታሪክ እንደሚያስረዳው አቤሜሌክ በእስራኤል መንግስት ውስጥ በጃንደረባነት ሲያገለግል በእምነቱና በሃይማኖቱ ደግሞ ጽናት ልዩ ቦታ ስለነበረው በቅዱሳት መጽሐፍት ውስጥ ታሪኩ ተጽፎ ይገኛል። ስለ አቢሜሌክም ታሪክ አኩሪ የሆነው እና ደስ የሚያሰኘው እግዚአብሔር የኢየሩሳሌምን ጥፋት እንዳታይ ነቢዩ ስለለመነለት ለሰብዓ ዓመት እንቅልፍ ወስዶታል ይላል። ለሰብዓ ዓመት የኢየሩሳሌምን ጥፋቷን እንዳያይ እንቅልፍ ይዞት ሄዷል። እንግዲህ ለአባቴ ለኤርምያስ ለነቢዩ ለኤርምያስ ተልኮ የበለስን ዝንጣፊ ፍሬ ይዞ እንዲያመጣ ነበር የተላከው። በዛው በተላከበት ሳይመለስ ኢየሩሳሌም ጠፍታ ምርኮ ተማርኮ መቅደሱ ፈርሶ እንደተኛ ከሰባ ዓመት በኋላ ሲነቃ ያቺ በለስ ይዟት የመጣው በለስ ገና ትኩስ ፍሬ ነበረች። ስለዚህ ለሱ ሰባ ዓመቱን ማለፉን አያውቀውም። ከእንቅልፉ ሲነቃ በለሷ ትኩስ ናት። ተነስቶ እንዴ አባቴ ኤርሚያስ የት ነው? ባሮክስ ወዴት ነው ብሎ ነቢያቱን ቢያጠያይቅ እነ ኤርሚያስ ሁሉ እንደሌሉ ኢየሩሳሌም እንደጠፋች ተነገረው። ግን በነቢዩ ጸሎት የኢየሩሳሌምን ጥፋት እንዳያይ ለሰባ ዓመት እንቅልፍ እንዲወስደው የተደረገ ጻድቅ ሰው ነው። በአዲስ ኪዳንም ደግሞ የጃንደረባውን የኢትዮጵያውን የጃንደረባ የህንደኬን የገንዘብ ሚኒስትር ታሪክ ያየን እንደሆነ የኢትዮጵያ ንግስት ህንደኬ ጃንደረባ ወደ ኢየሩሳሌም ሊሰግድ ሄዶ ነበር ይላል። ይሄ ባህርያት ስራት መጽሐፍ ባህርያት ስራ ላይ ተጽፎ የምናገኘው አኩሪ ታሪካችን ነው። በሄድንበት አገር በአምልኮታችን ለእግዚአብሔር ባለን ፍቅር የምንታወቅ ሰዎች ነበርን። ይሁን እንጂ ባለፉት ሳምንታት በደብረ ጽዮን ቅድስት ማርያም ቤተ ክርስቲያን የተፈጠረው ሁከትና ረብሻ የማንነታችንን ስም ከማጥቆሩ በላይ ለመጪው ትውልዳችን በጣም የሚያሳዝን የታሪክ ጠባሳ ጥሎበታል። ሕጻናቶች እጅግ አዝነው ልባቸው እንዲሰበር በኢትዮጵያዊነታቸው እንዲያፍሩ፣ ካህናትም እንዲሁ እንዲሳቀቁ፣ ምዕመናንም በየቤታቸው በሀዘን በለቅሶ ተሸማቀው እንዲቆዩ አስገድዷቸዋል እና ይህ ታሪክ በእውነት ሊደገም የማይገባው በንስሐ መታጠብ ያለበት እግዚአብሔርን በጣም በጣም የምንለማመንበት አጋጣሚ መሆን አለበት። ይህንን ማስተካከል የሚችለው እንግዲህ ሰው በንስሐ ልቡናውን፣ ህሊናውን እና ከሁሉም በላይ እግዚአብሔርን ያሳዘንበት አንደበታችንን ለእግዚአብሔር በመስጠት ነው። አንደበታችን በእውነት ለእግዚአብሔር ሳይገዛ ቀርቶ በቤተ ክርስቲያን ውስጥ ብዙ ስድብ ያውን በድምፅ ማጉያ ሲነገር ሰንብቷል። ካህናትን ከመቅደስ ጎትተን እናወጣችኋለን እየተባለ ተዝቶባቸዋል። ሌላውን ሌላውን እንግዲህ በዓለም ሚዲያ የታየ ስለሆነ በቃል ተናግሬ የምጨርሰው አይመስለኝም። ሌላውን ልጠይቆት የምፈልገው አባቴ፣ አሁን ለመፍትሄ ተብሎ ቤተክርስቲያናችን ያስቀመጠችው መንገድ አለ። ይሄ መንገድ የዚችን ቤተክርስቲያን መከፈት ዋስትና ያመጣላታል ብለው ያምናሉ? ጥሩ ጥያቄ ነው። በመሰረቱ ዋስትና የሚለው ቃል እንደ ቃላቶቹ ማንስ አራት ሳይሆን መጠኑ ሰፊ ነው ማለት ይቻላል። ለአንድ ነገር ሰው ዋስትና ለመስጠት በመጀመሪያ ደረጃ ያንን የሚፈጽምበት እምነት እና ታማኝነት ያስፈልጋሉ። እምነት እና ታማኝነትን ደግሞ መለካት አስቸጋሪ ነው። ስለዚህ ዋስትና ከሰው ሳይሆን ዋስትናን የምንጠብቀው ከእግዚአብሔር ነው። እውነተኛ ዋስትና ከእግዚአብሔር ዘንድ ነው። እግዚአብሔር አገርን ካልጠበቀ ሰዎች በከንቱ ይተጋሉ፣ እግዚአብሔር ቤትን ካልሰራ ሰዎች በከንቱ ይደክማሉ ይላል ቅዱስ ዳዊት በመዝሙሩ። ስለዚህ እውነተኛ ዋስትና ከእግዚአብሔር ዘንድ ነው የምንጠይቀው። ነገር ግን የእግዚአብሔር መንፈስ ቅዱስ መንፈስ የሰዎችን ልቦና የመግዛት የመቆጣጠር ችሎታ አለው። የሰዎችን ልቦና ደግሞ እግዚአብሔር ከተቆጣጠረ የሰዎችን ሕሊና የእግዚአብሔር መንፈስ ቅዱስ ካዘዘ ሰዎች የተናገሩትን ለመፈጸም ስለሚችሉ በመሰረቱ በአሁኑ ወቅት የምንጠብቀው ዋስና ከነዚህ ቤተክርስቲያኑን ከበደሉ ሰዎች የምንጠብቀው ዋስና የራሳቸው ዋስትና ብቻ ሳይሆን የእግዚአብሔርን ፈቃድ የታከለበት እንዲሆን ነው ጸሎታችን። እንደጠየቅከው የሚሰጡን ዋስትና ምን አይነት ነው ያልክ እንደሆነ አጭርና ቀላል ጥያቄ ነው የቀረበላቸው። ቤተክርስቲያንን እንደ ቤተክርስቲያንነቷ ለማክበር የቅዳሴውን የማንኛውንም የቤተ ክርስቲያን አገልግሎት ላለመረበሽ ክርስቲያናዊ ጨዋነትን ለማሳየት ነው ዋስትና የተጠየቁት። ሌላ ምንም አይነት ከባድ ጥያቄ አልተጠየቁም። ቤተ ክርስቲያን ውስጥ የድምፅ ማጉያ ይዞ መግባት፣ ካህናትን መሳደብ፣ ሌሎችን ምእመናን ማንጓጠጥ እና መግፋት ከክርስትና እምነት ውጪ በመሆናቸው እነዚህን ነገሮች አናደርግም ብላችሁ ፈርሙልን ብለን ነው በጠበቃ አማካኝነት የጠየቅናቸውና የጠየቅናቸው ጥያቄ በእውነቱ ቀላልና ከክርስቲያን የሚጠበቅ ስለሆነ ዋስትና ለመስጠት ይቸገራሉ ብዬ አልጠራጠርም። አባቴ አመሰግናል። ሌላው ልጠይቅዎት እንፈልገው እንደሚያውቁት አጥቢያ ቤተክርስቲያናት አሉ። ዓለማችንም ላይ ብዙ የኦርቶዶክስ የኢትዮጵያ ኦርቶዶክስ ተከታዮች ይህንን ቤተክርስቲያን ላይ ውስጡ ውጩም የሚደረገው ነገር ግጥሞናም የሚከታተሉ አሉ። እንደው በአባት ነውቶ እነዚህም የክርስቲያን ወንድሞቻችንን የኦርቶዶክስ ወንድሞቻችንን በእነዚህ ሰዎች ላይ በወዳጅነትም በዘመድነትም የሚያውቋቸው ካለ ምን አይነት ተጽዕኖ፣ ምን አይነት የክርስቲያን ልመና ወይም ምልዳ እንዲያደርጉላቸው ይፈልጋሉ። እንደው በክርስትና መዋደድ ስለሆነ መፋቀር ስለሆነ ወንድሙ እንዲታረቅ ምን አይነት መልእክት እንዲያስተላልፉ ክርስቲያኖችን ይጋብዛሉ? በመሰረቱ ይህ በቤተ ክርስቲያናችን ባለፉት ሳምንታት ውስጥ ከፍተኛ ውዝግብ የፈጠረው ጉዳይ፣ በፖሊስም ኃይል ሊበተን ያልቻለ ሁከት ያስነሳው ጉዳይ ምንጩ አንድ ቤተ ክርስቲያንን እንደ ቤተ ክርስቲያንነቷ አለማወቅ ወይም አለመረዳት ነው። ቤተ ክርስቲያን የራሷ የሆነ የአስተዳደር ስርዓት አላት። በአስተዳደር ጉዳዮች ላይ ደግሞ ካህናትና የምእመናን ተሳትፎ የተለያየ ነው። በአንድነትም የሚሰሩበት ቦታዎች አሉ። ለምሳሌ የሰበካ አስተዳደር ጉባኤን ያየን እንደሆነ በካህናትና በምእመናን አንድነት የሚሰራ ነው። የካህናትን ጉባኤ ግን ያየን እንደሆነ በካህናት ብቻ የሚሰራ የቤተክርስቲያን የአስተዳደር የስራ ክፍል ነው። ስለዚህ የአስተዳደር ክፍሎች የራሳቸውን አስተዳደር በስርዓት በቤተ ክርስቲያን ስርዓት እንደ ቀኖናው እንደ መጽሐፍ ቅዱሱ አካሄድ መሄድ አለባቸው። ለዚህ ለቤተ ክርስቲያን የውስጥ ችግሮች መፍትሄ የሚሆነው ደግሞ መወያየት ነው። ስለዚህ በማንኛውም አገር የሚገኙ ኢትዮጵያውያን ሁሉ አንደኛ የቤተ ክርስቲያን ስርዓት ከመሰረቱ ምን ይመስላል የሚለውን መረዳትና መጠየቅና ማወቅ መረዳት ያስፈልጋቸዋል። ከዛ በተረፈ ደግሞ ሰዎች በውይይት ማመንና መተማመን ያስፈልጋቸዋል። ከዚህ ውጭ ግን በረብሻ በሁከት ወይም ደግሞ ሲባል እንደሰማ ነው፣ በቮት ኦፍ ኮንፊደንስ ወይም ደግሞ በሞሽን ማለት ስሜታዊ ነገር በመፍጠር ወቅታዊ ሁኔታዎችን በመጠቀም የሚደረጉ ውሳኔዎች በቤተ ክርስቲያን መካከል ከፍተኛ መከፋፈልን ያመጣሉ። ስለዚህ ሁሉም ኢትዮጵያዊ ሊያስተውለው የሚገባው ቤተ ክርስቲያን በመጀመሪያ እንደ ቤተ ክርስቲያን ነቷ እግዚአብሔር የሚመለክባት ቦታ ስለሆነች፣ የጸሎት ቦታ ስለሆነች ለጸሎት ለምስጋና ቅድሚያ መሰጠት አለበት። አዎ፣ ግን ባለፉት ሳምንታት የታየው በመተለይ በማርች ሶስት እና በማርች አስር የታየው ሁከት ቅዳሴው እንዲተጓጎል አርጎታል። ህፃን እንዳይጠመቅ ከልክሏል። ታዲያ ህፃን እንዳይጠመቅ አርጎ ቅዳሴ እንዲቀር አርጎ ምእመናን በጸሎት ፋንታ አዝነውና አልቅሰው ወደ ቤታቸው እንዲሄዱ ማድረግ ምን አይነት አዲስ የቤተ ክርስቲያን ስርዓት አስተዳደር ለመፍጠር ታስቦ ነው? ከጅምሩ ውጤቱ ታየ እኮ። ይሄ አካሄዳችን ትክክል እንዳልሆነ ካሁኑ እያወቅ ነው ነው። እና ይሄንን ማረም አለብን። ቤተ ክርስቲያን እንደ ቤተ ክርስቲያንነቷ እግዚአብሔር እንደ አምላክነቱ ተፈርቶ ነው፣ ከዛ በኋላ ነው ስራ መስራት የሚቻለው ነው ምለው። ተጠይቆት የምፈልገው አሁን እንግዲህ የተፈጠረው ነገር ብዙ ነገር እያሳየ ነው። ይሄ ኦፖርቹኒስት ጠባዮች ይታያሉ ካህናት ላይ። እኛው ካህናት አኩርፎ የሄዱ ካህናት ነበሩ። እነርሱ እንዲታረቁ መካከላቸውን ያሉት ካህናት በአንድነት ሆነው መቼስ ቀሉና አሁን የፈረሰው ትምህርቱ ነው የፈረሰው ተብሎ በአንድ ግንባር ሆነው ቤተ ክርስቲያኗን ከመጣባት አደጋ መከላከል ሲገባቸው አሁን የመሰበጣጠሩ ሁኔታ ይታያል። ከዚህ በፊትም የነበሩት ካህናት ደግሞ የመመለሱም ሁኔታ እያሳዩ ነው። እና ይህንን እርቅ እግዚአብሔሩን ለማድረግ እርሶ በአባትነቶ እስከ ምን ለመሄድ ተዘጋጅተዋል? ቤተክርስቲያኗት ውስጥ ያሉት ወንድሞችስ ምን አይነት ሰፊ ልብና ሰፊ ሆድ እንዲኖራቸው ይመክራሉ? እንግዲህ ከጸሎታችን መጀመሪያ የሆነው አቡነ ዘበ ሰማያት አባታችን ወይ ብለን የምንጸልየው ጸሎት የሰማዩ አባታችሁ ይቅር እንዲላችሁ እናንተም ይቅር በሉ የሚል ትእዛዝ አለበት። አዎ እና ይቅርታ ማድረግ የክርስቲያኖች መለያ ጸላያቸው ነው። አምላካችን እርሱ ራሱ ለበደሉት ይቅር በሉ የበደሉትን ይቅር ብሎ እኛ ይቅር እንድንል አስተምሮናል። ስለዚህ እርቅ አስፈላጊ ነው። ከእርቅ ደግሞ መጀመሪያ ያለበት እርቅን ከምንናገረው ሰዎች መሆን አለበት ከኛ ከአባቶቹ ከምንሰብከው ከመምህራኑ የክርስቶስን ወንጌል የክርስቶስን መስቀል ይዘናል ከምንለው መጀመር አለበት እና የካህናት እርቅ ወሳኝ ነው። መንጋው እንዳይበተን ካህናት መታረቅ መፋቀር አለብን። እኛ ከእንግዲህ ወዲያ በቃል ብቻ የምናስተምረው ትምህርት ውጤት እንዳላፈራ በመላው ዓለም ተመስክሯል። አሁን በተግባር ማድረግ አለብን። ፍቅራችን፣ እርቃችን በላይ ካሉት ከአባቶቻችን ከሊቃነ ጳጳሳት ጀምሮ እስከ ታች ካሉት ዲያቆናት እና አናጉንስጢስ ድረስ መሆን አለበት። ይህንን ሕዝቡ ካየ አንድ ይሆናል። አንድ መንጋ አንድ መሪ አንድ እረኛ ይሆናሉ ተብሎ የተጻፈው ለዚህም ይጠቅማል። እና የኛ እርቅ ለቤተ ክርስቲያን አንድነት ወሳኝ ነው። ለእርቅ ሁልጊዜ ልባችን የተከፈተ እጃችን የተዘረጋ መሆን አለበት። አባቴ ለሰጡኝ ጊዜ በጣም አመሰግናለሁ። መቼስ አሁን ቤተ ክርስቲያኗ ተዘግታ አርቆ ለፋሲካ ምእመናኑ ተገኝተው እግዚአብሔርን ይቅር በለን እንደ ጾም ሆኖብን ታይቶብን ቤተክርስቲያን አለመምጣታችን እንደ ጾም ታግደን የእሱ ስራ ነው የጌታ የፈጣሪያችን ስራ ነው ብለን ሁላችንም ተቀጥፈን በንባ የምንራጭበት ጊዜ ይሆናል ብለው ያስባሉ። አሁን የፊታችን ፋሲካ ተከፍታ ምእመናኑን በሙሉ ልትቀበል ዝግጁ ናት ይላሉ አባት። እንግዲህ ቀን ሀዘን ሆኖ ማምሻውን ደስታ የሚሆንበት ጊዜ አለ። በመጽሐፍ ቅዱስ ላይ እንደተጠቀሰው በእንባ ይዘራሉ በደስታ በመዝሙር ያጭዳሉ የሚል ቃል አለ። ይህ በእንባ በለቅሶ ያላሳለፍነው ሳምንታት ሀዘኑ ራሱ ከሱባዮ ጋር ተደምሮ የእግዚአብሔርን ቸርነትና ምሕረት እንዲልክልን እመኛለው የትንሳኤውም ብርሃን የሰንሳውን ብርሃን ያን ጊዜ እውነት እጅግ በህይወታችን ውስጥ እውን እና ጉልህ ሆኖ ይታወቀናል። ጨለማ ባይኖር ኖሮ ብርሃንን ማን ያስተውለው ነበር? መራራም ነገር ባይኖር ኖሮ የማርን ጣፋጭነት ማን ያደንቅ ነበር? አንዳንድ ጊዜ ክፉ ነገር የበጎን ነገር ክብር እንድናውቅና አክብረንም እንድንይዘው እንድንጠነቀቅለትም ያደርገናልና፣ ይህች ከቤተ ክርስቲያን ውጭ ያሳለፍናቸው አራት ሳምንታት ምናልባት ወደፊት ቤተ ክርስቲያናችንን እጅግ የምንወድበት የምናፈቅርበት፣ ለማገልገል ደግሞ ቆርጠን የምንነሳበትን ዘመናት የሚከፍት አዲስ በር ሊሆን ይችላል። ከትንሣኤው በፊት ህማማትና ስቅለት እንዳሉ መዘንጋት የለብን። ህማማቱና ስቅለቱን በስግደት በጸሎት ራስን በመግዛት በጾሙ አሳልፈን ያንን የጨለማ ጊዜ ወደ ኋላ ጥለን ይህንን የተበላሸውን ታሪካችንን ገፈን በትንሣኤው አዲስ የፍቅር የአንድነት የሰላም ህይወት እንድንጀምር የእግዚአብሔር ፈቃዱ ይሆንልን። ከሁሉ በላይ እቺ ቦታ እጅግ ታሪካዊና አስደናቂ ነገሮችን የያዘች ናት። አስደናቂ የሆኑት የታሪክ ትዝታዎች ያሉባት ናት። ጊዜ ካለና ከፈቀድክልኝ በ1970 ዎቹ ዓመተ ምሕረት እንደ ኢትዮጵያውያን አቆጣጠር፣ እንደ ፈረንጆቹ አቆጣጠር ማለት ነው። ብጹህ ወቅዱስ አቡነ ቴዎፍሎስ ወደዚች ሀገር እችን ታቦት ሲልኩ የደብረ ጽዮን ቅድስት ማርያም ቤተክርስቲያን ታቦት ሲልኩ በወቅቱ የላኩት በዚህ ሀገር ለሚገኙ ለካሪቢያውያን ወንድሞቻችን ነበር። ይሁን እንጂ ጊዜና ዘመን ሰውን ከአንድ ቦታ እያፈናቀለ ወደ አንድ ቦታ እያሸጋገረው በመሆኑ ዛሬ እኛ ከ39 ከ38 ዓመት በኋላ በዚች ታቦት ጥላ ስር ኖህ በመርከብ ገብቶ ከጥፋት ውሃ እንዳመለጠበት እኛም በዚች በደብረ ጽዮን በቅድስት ማርያም ቤተ ክርስቲያን በምታያትና ደስ በምታሰኘዋ ሀመረ ኖህ ምሳሌ በሆነችው ደብር በዚህ በባህር መካከል በተከበበችው እንግሊዝ በውቅያኖስ ላይ ባለችው በእንግሊዝ መካከል ቁጭ ብለን በተድላና በደስታ የምንገኘው እሷን ተስፋ አድርገን ነው እንጂ የዚህ ዓለም ማእበል በኖ ዘመን ያሉትን ሰዎች እንዳሰጠማቸው እኛንም ያሰጥመን ነበር እና ዛሬ ከመርከብ መውጣታችን ለእኛ ወደ ታላቅ አዘቅት ውስጥ መውደቅ ነው። ከውሃ ውስጥ የወደቀ ሰው ወይ አሳ ንባሪ ይውጠዋል፣ እንደ ዮናስ እድለኛ ከሆነ መልሶ እንዲተፋው፣ አለበለዚያም ደግሞ ሻርክ ይበለዋል። ከዚህ ደብር ወጥተን እንዲህ ውጭ መጉላላት የለብንም። ወደ ሐመረ ኖህ ወደ ደብረ ጽዮን ወደ ውስጧ ገብተን ኑ ንትፈሳባቲ ነው በሷ ደስ እንዲለን እግዚአብሔር ፈቃዱ ይሁንልን። ሌላው ታሪካዊ ያልኩህ ገጽታዋ ምንድነው? እቺ ሕንጻ መሰረቷ የተጣለው በ1868 ዓመተ ምህረት የኢትዮጵያ ንጉሰ ነገስት ቀዳማዊ ቴዎድሮስ ልጅ አለማየሁ? ልዑል አለማየሁ ወደዚህ ሀገር በመጣበት ዘመን ነው። እንግዲህ ይህ ከመቶ አርባ ዓመት ገደማ ይመስለኛል፣ በሰሌት ከመቶ አርባ አመት በፊት የተቆረቆረች ደብር ናት። ይህ ልዑል ወደዚህ ሀገር ለመጀመሪያ ጊዜ የመጣ ኢትዮጵያዊ ነው ያውም በመንግስት ደረጃ። እሱ በመጣበት ዘመን የተሰራችው ደብር ውስጥ መግባታችን ራሱ የእግዚአብሔር እጅ ያለበት ነው። ሌላው እጅግ የሚያስደንቀኝ ይህችን ቤተክርስቲያን ለመግዛት በምንዋዋልበት ጊዜ የቤተክርስቲያኑ አስተዳዳሪ ወይም ቪካር የነበረው ፋዘር ፊሊፕ የሚባል ሰው ነበረ እና ከሱ አንዳንድ ጭውውት ትዝ የሚለኛል። ፋዘር ፓትሪክ ይቅርታ፣ ስሙ ከጊዜ ብዛት ተሳረኝ። ፋዘር ፓትሪክ ይባል ነበር እና በውስጡ ምናልባት አንተ በሌላ ጊዜ በካሜራ ልታየው ትችላለህ። በውስጧ የተሳሉ ስዕሎች አሉ ከቤተ ክርስቲያኑ ጋር አብሮ የቆየ በዚህ በቤተ መቅደስ ውስጥ ከነዛ የስቴንለስ ግላስ ፎቶግራፎች ወይም ስዕሎች ምስሎች ውስጥ እነማን ይገኙባቸዋል ብትል ይደንቀሃል። ቅዱስ አትናቲዎስ፣ ቅዱስ ባሲሊዎስ፣ ቅዱስ ቀለምንጦስ ይገኛሉ። ሐዋርያትን ደግሞ የጠራን እንደሆነ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ከአርድእት ወይም ከደቀ መዛሙርት እነ እስጢፋኖስ ስዕል ውስጡ አለ። ያው ስሙ እንደምታውቁት ቅዱስ ፊልጶስ ቤተ ክርስቲያን ነው የሚባለው። ቅዱስ ፊልጶስ ደግሞ የጌታ ደቀ መዝሙር ሐዋርያ የሆነ ነው። በአባቶች ተረጓሜ ይህ ፊልጶስ ጃንደረባውን ያጠመቀውም የሚሉ አሉ ወይም አርድእቱ ከአርድእቱ መካከልን ፊልጶስ ነው ያጠመቀው የሚሉ አሉ። በማንኛውም ማለ በማንኛው ኢትዮጵያውን ያጠመቀው ጃንደረባ በሚጠራ ባጠመቀው ጃንደረባውን ያጠመቀውን ሐዋርያ ወይም አርድእት ስም የያዘ ቤተክርስቲያን ውስጥ ነው ያለ ነው እና እነዚህ እነዚህ የታሪክ መተሳሰሮች ለዚህ ቦታ እግዚአብሔር አስቀድሞ አስቦን ነበረ። ነገር ግን አመላችን አላምር ብሎ የሰይጣንን ፈቃድ እንዳናስፈጽም መጠንቀቅ አለብን። ሰይጣን ከዚህ ቦታ ሊነቅለን የፈለገው ምናልባት እግዚአብሔር በዚህ ቦታ ያሰበልን ነገር ሊኖር ይችላል። የመጪውን ትውልዳችንን ሊባርክልን አስቦ ይሆናል። በኛ ምክንያት እነዚህ በዚህ ሀገር ያሉ ሰዎች እንዲባረኩ፣ ምድራቸው እንድትቀደስ በታቦቷ ምክንያት አገሪቷ እንድትጠበቅ አስቦ ይሆናል። ይሄን እንዲሆን ካላደረግን ግን በእናንተ ምክንያት በአህዛብ ዘንድ የእግዚአብሔር ስም ይሰደባል የሚለው ወቀሳ ይደርስብናል። ይሄ እንዳይሆን ማንኛውም ኢትዮጵያዊ በመላው ዓለም ያለ ኢትዮጵያዊ ለቤተ ክርስቲያን አንድነት በተለይ አሁን ሁከት ላይ ላለነው ለእኛ እንዲጸልዩልን በቤተ ክርስቲያን ስም አደራ እላለሁ። ጊዜ በጣም አመሰግናለሁ። አባት እግዚአብሔር ይስጥልኝ።